ጥያቄ ነበረኝ ካህናት ወይም ዲያቆናት ቄሶችም እንስሳትን ወይም ዶሮ፣ በግ ማረድ ይችላሉ ወይ? ለበዓል ሆነ ለተለያየ በተለያየ ጊዜ ማለቴ ነው። አመሰግናለሁ ብለዋል። ማረድ አይችሉም። ቤተክርስቲያኗ የምትከለክላቸው ለምንድን ነው? ቤተክርስቲያን ስል ክህነታቸው ማለት ነው። ክህነታቸው ይከለክላቸዋል። በቀድሞ በኦሪቱ የእንስሳትን ደም መስዋዕት ያቀርቡ ነበር። አሁን በአዲስ ኪዳን ግን የነሱ ጣት የሚቀልመው በክርስቶስ ደም ነው። የነሱ ጣት የሚፈትተው የክርስቶስን ስጋ ነው። ስለዚህ የፍጡር ደም አያፈሱም። ሁለተኛ ደግሞ ነፍስ በእጃቸው አይጠፋም፣ ካህናት ማለት ነው። ከዚህ አንጻ አለው ስለ ክብረ ክህነት ነው። እና በአዲስ ኪዳን እነሱ የሚሰዉት፣ የሚቆርሱት፣ የሚቀዱት የክርስቶስን ስጋና ደም ስለሆነ ማለት ነው። እንኳን ደም ማፍሰስ በጣም በሚገርም መልኩ ማለት ነው እጁን ለዱላ ለምት ፈጥኖ የሚያነሳ አይሁን ይላል ከክነቱ ይሻር ይላል። በጣም የሚገርም ነው። እኔ አሁን ፍትሃ ነገስቱ በትክክል ቢታይ በዚህ ዘመን ያለን ካህናት ምንድን ነው የሚወጠን የሚለውን ነገር ሳስብ ነበር። ከዚህ ጋር ገረ መንገድ ማለት ነው ለምሳሌ አንድ ላንሳ፣ ከዚሁ ጋር አብሮ የሚሄድ አንቀጽ ስድስት ላይ ነው እና 224 ላይ ፍትሃ ነገስቱ ላይ ማለት ነው እንደዚህ የሚል ቃል አለ። መማለጃ ሰጥቶ የተሾመ ቄስ ሁሉ ይሻር ይላል። በጣም የሚገርም ነው ገንዘብ ከፍለ ከተሻ አሁን እሺ ይሻር ነው የሚለው። እኛ አልተሻረም ሊሉ ይችላሉ። እግዚአብሔር አይቀበለውም። ክነቱ እሱን አይቀበለውም። እሱ ካህን ነው እግዚአብሔር ይፍታል ሊሉ ይችላል። በጭራሽ አይቀበለውም። ስለ ምእመናን የዋህነት የኀጢአት ስርየት ያገኛሉ ምእመናን። እሱ ግን ዋጋውን ይከፍላል። ወይም ይላል በማስፈራራት ወይም በማድላት በተንኮል ወይም መማለጃ እሰጣለሁ ብሎ የተሾመ ይሻር ወይም ሁለት ጊዜ የተሾመ ወይም ሁለት ሚስት ያገባ ወይም ህዝቡን ከማስተማር ቸለል የሚል ወይም ነዳያን ካህናትን ቸል የሚላቸው የሚረዳቸው የማይረዳቸው ወይም የኃጢአታቸውን የኃጢአተኛውን ንስሐ የማይቀበል አንዳንድ ካህናት ንስሐ ልገባ ነው ብለው ሲሄዱ ምእመናን አልቀበልም ማለት አይችሉም። መብት የላችሁ። ይሻር ነው የሚለው ከክለቱ ማለት ነው። ንስሐቸውን የማይቀበል ወይም በነገረ ሰሪነት ሀሰትን በመመስከር የታወቀ የሚታበይ ሕግን አውቆ የማይሰራት ወይም ይላል ዘወትር የሚሰክር ክፉ ስራንም የሚያዘወትር በጎ አለመስራትን የለመደ ካበደረው ላይ ትርፍን የሚፈልግ ከዘማዊት ሴት ጋር የተኛ ተያዥ የሆናትም ተያዥ የሆናትም ብትሆን እነዚህን የመሳሰሉትን የሰራ ወይም አለቃው ሳይፈቅድለት ወደ ንጉሥ የሚሄድ ወደ ንጉሥ ማለት ወደ ፍርድ ቤትም ወደ ፖሊስ ጣቢያ ሊሆን ይችላል። አለቃው ሳይፈቅድለት ወደ ንጉሥ የሚሄድ ወይም ሰዎች ይፈሩት ዘንድ ማንንም የሚማታ ይወል ይፈለኩት ማንንም የሚማታ ኮከብ በመቁጠር የሚታመን የጠንቋዮችን ነገር ስር የሚምስ ስር የሚምሱትንም የሚያምን የመናፍቃንን ጥምቀት የተቀበለ ወይም ቁርባናቸውን የተቀበለ ወይም ከነሱ ጋር አብሮ የሚጸልይ ቄስ ይሻር ይላል። ስለዚህ በጣም የሚገርመ ምትን እንኳን እኔ አሁን ምት ነው እዚህ ውስጥ የሰደደኝ እንኳን ማረድ፣ ስለዚህ አልተፈቀደም። ነፍስ ማጥፋት እና እንስሳትን መሰዋት ለካህናት አልተፈቀደላቸው፣ ክልክል ነው።